እውነትም የእኛ ሙሽራ ዘመናዊ ባሏ ነች። ይቺ አርጋ በራሷ ላይ የመቀመጫ ሰው አለው የለውም? አለው። ያውም ምን መሰለ፣ ሸበላ አዝበሽ ዙ። ምኑን ሸበላውን ነዋን የምፈልገው ወንበሩን። ዋትሳፕ ዩቱብ ፋሚሊ እንዴት ናችሁልኝ? እሽቦይ ዋይዲ ቶም ባበደ ቀውጥ የሪያክሽን ቪዲዮ ተመልሼ መጥቻለሁ። ዘናፈታ ማድረግ ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይህንን ቪዲዮ እስከ መጨረሻ ተመልከቱ። እንደተለመደ ሁላችሁም ይህንን ቪዲዮ ላይክ ማድረግ ጀምሩ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። በዚህ ቻናል አዲስ የሆናችሁ ቪዲዮችን እያያችሁ ቻናሉን ሰብስክራይብ ያላደረጋችሁ ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክቷንም ኦን አድርጉ፣ አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬን ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። አዎ፣ ማማ አንድ ጥያቄ ልጠይቅሽ? እሺ። ምንድን ነው? ቆይ እናንተ ሴቶች ብር የሚሰጣችሁ ነው፣ ጊዜ የሚሰጣችሁ ወንድ ነው ደስ የሚላችሁ? ያው ብሩን በጊዜ ቢሰጠን ደስ ይለናል። መቀመጫ ሰው አለው የለውም መሰለሽ ያበላ አዝበሽ ዙ ሸበላውን ነው እኔ የምፈልገው፣ ወንበሩን ነው ወንበሩን ነው። እኔ አሁን እዚህ ጋር በሬሳ ሳጥንና አቡጀዲ በመሸጥ ስለምተዳደር አይደለም ገብቷል አይደል? ግን የእንጀራ ጉዳይ ነው ማለት አሁን የሰው እንጀራ ለመዝጋት ሲሮረጣ ሬሳ ሳጥን የሚሸጠውም እናንተ አላለም። ገና ቡጀዲት ይሸጣሉ። ለሀጂ ወርቅ የወለደች እኮ እሷ ደግሞ ሰራልኝ ብላ በየአመቱ ነው የምትወልድ። ራሷ ባታዝን ለልጁ አታዝንላት። ልጁ ምን ይሆናል? በእድሉ ያድጋል። እድል ቢኖረው ኖሮ የእሷ ልጅ ይሆናል። እድለ ቢስነቱማ እሷ ስትወልደው ተረጋገጠ። እድል የለውም። ሂዳዊ ጠይቋት። አሁን ብዙ አያሩ ብዙ ወልዳ ነው ተበርቸ ሰላም ብዙ የምታስወጣ። በቀደም ባሏ ዙ ይላል በፀሐይ ምን አለንተ ሰው ለምን ምን ቤት አትገባ ሚለው ልጆቹ ምሳ የበሉ ስለሆነ እስኪ ጨርቱ ድረስ ንፋስ ደና ነው አለ ኦዲ ተላውሰላው ሰላ በቃ ይዞ እዚ ሰፈር ያለው አየር ጥሩ አይደለም፣ ታች ሰፈር ሰዳልኩት። አይ ሚገባት ነገር በድሮ መሰረተ ትምህርት ስንማር እና 9 ይምታታባታ 5 እና 2 እንዲትደባለቃለች ደንቆ ነገር መምህሩ ቆሞ ሰዎች ሚጣን ያስፈልጋል፣ ልጅ በኃላፊነት ነው እንጂ በድሉ አይደለም የሚያድገው እያለ ሲያወራ፣ እሷ የት ናት? ልትወልድ ዳለች። ደንቆ ነገር ናት፣ ምንም አይገባትም። አሁን ሊሄድ ነው። ይጠይቋታል ወይ መንግስት ይጠይቃት። እኔ እኔ አልጠይቅም። ይኸውልሽ፣ እኔ ሚያሳዝነኝ ወለደች በተባለ ቁጥር አንጠልጥዬ ይዤ የሄድኩት ብሪንዳ ነው፣ እሱን አከሰረኝ። ከዚህ በኋላ እሷ ወለደችም ሸናችን ቢሉ ለእኔ አንድ ነው አፈር ጠየቅ አልጠየቅ መግቢያ ላይ ያለው ነገር ነው በጣም የተመቸኝ። እሷ ደግሞ ሰራልኝ ብላ ዝም ብላ ነው በየአመቱ የምትወልደው። አጂ አጂ፣ ምላስ ምት ከባድ። እኔ ምን የፈሩት ይደርሳል ይባላል። የፈሩት እኮ ይደርሳል። የፈሩት ይደርሳል። አንተ ምን ትፈራለህ? እኔ የምፈራው ሀብት ሀብት፣ ለምን እንዲደርስብኝ? ስንት የፈራ ነው አይደርስም፣ እንጂ እሱ አባባል ውሸት ነው። ስንት የፈራ ነው

አቀማመጥ የራሷቸውም እንደ ቡንደስሊጋ አርማ መሲ ተዘጋጅቼ ነው የምጠብቀው። ነው ለኳስ ነው ለኳስ ሜዳ የሚያስፈልግ ምን ታሞባቸዋል? ኳስ በእኛ ጊዜ ቀረ። አገር ሰላም ነው ኮንሰርት የለም። አቤት ኳስ ጋሽ ልጆትን ለልጃችን ብለን ነበር የመጣን። ማነው ቤት የደፈረው? እንኳን ቤቶ ልጆትም አሁን ይሰጡናል አይሰጡንም? የኔ ልጅ እናንተ ሽማግሌ ናችሁ። ቤቶትን ይሰጡናል አይሰጡንም? ማነው ሚስቶትን ልጆትን እየተመቱ ሽማግሌ ወደ አደባባይ የወጣበት መንገድ ከኔ ፈቃድ ውጭ ነበረ። ከባለቤቴ ጋር ነው። በጣም ወደውም አከብረው ባለቤቴ እንግዲህ ዘላተለቀቀባት ከሱ ጋር ሆነን ለጨዋታ የተነሳ ቪዲዮ ነበር። አብረን ሆነን ያው ልክ ነው ባልልም፣ ከትዳር አጋርሽ ጋር ብዙ ነገር ታሳልፊያለሽ። እና ከዛ በፊት ግን የነበሩ የህይወት ውጣ ውረዶች ለሌሎች ሰዎች አላጋራሁም። የተቀረጸ ራሴ ነኝ ቪዲዮን የቀረጽኩት ላሳየው ነው ለሱ ሰው የተጫወትን እየሳቀን በቃ እስከ እንቅልፉ ሲነቃ ይህን ቪዲዮ አሳየዋለውና ብዬ ያስኩት ቪዲዮ ነበር። በሰዓቱ ለሱ ካሳየት በኋላ ከስልኬ ላይ አልጠፋም። ስልኬን ራሴ ጋር ያረኩት ሴኪርድ የሆነ ነው። ከዛ በኋላ እንግዲህ ብዙ ታሪክ አለው ግን ዞሮ ዞሮ በራሴ አካውንት በራሴ ገጽ ብዙ ነገሮች ተደርገው ስራ ላይ ባለሁበት ጊዜ ነው። በነገርሽ ላይ አርሰውም እኔ አስፊቲ ናፍቆት ሆነ አንድ የህፃናት መጫወቻ ላፍቶ ይመስለኛል፣ ላፍቶ ሞል ግራውንድ ውስጥ መጫወቻ እየተጫወትን ነው፣ እና ቪዲዮ እዛ ስራ ላይ ሆኜ ተለቋል። በራሴ አካውንት ማለት ነው። ቀጥታ ወደ ቤት ነው የስራ ባልደረቦች ይዘውኝ ሄዱ። እና ገብቼ በራሴ አክሰስ ማድረግ ስለምችል ገብቼ ወዲያው ለማጥፋት ሞከርኩ ጀመረ። ከዛ በኋላ የሚገርምሽ በዛው ቀን ውስጥ ቤቴ ተዘረፈ። ቤቴ ሲዘረፍ የጠፋው የዋይፋይ ገመድ ኬብል ነበረ። ብዙ የተቀናጀ ነገር ነበረው ቤቴ ውስጥ አክሰስ ተደርጎ በራሴ አካውንት ብዙ ነገሮች ተደርጎ ነበረ። ከዛ ያ ሁሉ ነገር ለካ ፕላንድ ነው የተጠና የተቀናጀ ከስኬት ወደ ኋላ ሊያደርግሽ የሚፈልግ ያለሽበትን ቦታ እንግዲህ ክብርም ከሆነ ሊያዋርድሽ በድክመትሽ ደግሞ ሊጎዳሽ የሚፈልግ ነበር። መቅደስ ደበሳይ እንግዲህ ለመጀመሪያ ጊዜ ነው ራሷ ወጥታ የዛኔ ስለተለቀቀባት ቪዲዮ እንደዚህ በግልጽ ያወራችው። የቅርብ የምትለብሶ ነው እንደዚህ አይነት ነገር ያደረገባት እና ከእዚሁ ፖድካስት ላይ የሰጠችው አጠር ያለ አንድ ምክር አለ። ሰው ማመን ከባድ ነው ለካ የኔ የምትይው ሰው ጓዳሽን ጎድጓዳሽን የሚያቅ ቁስልሽን ድክመትሽን የሚያውቅ ሰው። ለካ ደግሞ ሁሉ ሰው መልካም አይደለም። ለካ ሰዎች አንዳንድ ጊዜ ክፉ ናቸው። የእውነትም መልካምም ሰዎች እንቀናላቸው ሁሉም እሱ እንደማወቅኩኝ ሀ ለካ የኔ የምላቸው ሰዎች የኔ አይደሉም። የኔ አይደሉም ያልኳቸው ሰዎች ደግሞ ለካ የኔ ናቸው። በወደቅሁበት ሰዓት ይደግ የቅርብ የምትሏቸው ሰዎች አንዳንዴ ገደል የሚቆፍሩላችሁ ይሆናሉ፣ አጠገባችሁ ያሉ ማለት ነው። በዛን ያክል ደግሞ ይህ ሰው ምናምን በቃ ለእኛ ኬራ ያደርግም ብላችሁ የምታስቡት ሰው ደግሞ የሚገርም ሰው ሆኖ ታገኙታለ። ስለዚህ አሁን የሰራሁት ስራ ከማንም ጋር ሲመዘን የኔ ነው። አንደኛ ጥያቄ የለውም። አራዳ ለአራዳ መሽሻዋ ወድና ሁለት ሰዎች እዛ ላይ ጠቅ ተደርገዋል። አንደኛው

መልሰን አጣምረው ቁጭ አሉ። አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና አንዴ ዘፍነ ስለጠፋ አንተም ተመታህ ማለት ነው በቃ። እኔ አዎ፣ ቀጥታ ለእኔ እንደሆነ እኔ አውቃለሁ። ገግም ያለሁ በቃ እኔ ለእኔ ነው ምክንያቱም ለእኔ ነው ገግም ያለሁ። ሲንግል ሂፕሆፕ አሁን አንድ ኮሌክሽን ላይ ነው ያወጣነው። አሌክስ ንጉስ እንግዲህ ሰሞኑን አዲስ ሚውዚክ አልበም ለቋል። ሰይፉ ሾ ላይ አሁን ላስት ላይ ቀርቦ ነበረ። ልጅ ማይክ መጀመሪያ እሱ ነው የተነኮሰኝ ገግም ያለው እያለ ቃል በቃል ነው እንደሰማችሁ ግጥሙን ብሎ ያለው። እንግዲህ ሁለት የነበረው ጦርነት ወደ ሶስት ከፍ ብሏል። እስቲ ምን መልስ ሊኖረው እንደሚችል ያው አሌክስም አልበሙ ላይ ጠቅጠቅ አድርጓል። እሱም እስኪ መልሱንም እናያለን እንደሚፈጠር እናያለን። ምረጥ ብትባል አሁን ከቴዲዮ እና ከልጅ ሚካኤል ላንተ ምርጡ ሂፕ ሆፕ በአማርኛ ቀንቃይ ማን ነው? እኔ እንዳልኩ የሚሰራ ሰውን አከብራለሁ። ሁለቱም እዚህ ደረጃ ሲያደርሱት የሰሩትን ነገር አፕሪሽት አደርጋለሁ በጣም አከብራለሁ። ከዛ ውጭ ግን ደረጃ ውስጥ ራሴን ሳልከት አስተያየት መስጠት ይከብደኝ። እሱም ነው ቴዲም ነው ልጅ ሚካኤልን ማለት ። ስለዚህ ከቴዲዮ እና ከልጅ ሚካኤል ላንተ ምርጡ አሌክስ ነው ኖ ዳውት መኪና የሌለው ወንድ ልጣብሽ ቀርቶ ማለት ነው። ሲጠበስ እንዳይሸፍሽ አትሊስት አትሊስት ያስፈልገዋል። ማስታወቂያ ለመስራት አትሊስት አትሊስት ማለት ነው ክሬቲቪቲ ያስፈልገዋል። ለግንዛቤ እንዲሆንች ነው ምን አሁን አንቺ ሴት ልጅ አበረታታው ነው የምትዩ በዚህ ማስታወቂያሽ ነሽ። እና ይኸውልሽ፣ ሲጠበስ ሊሸታትም የማይገባው ማለት ነው። ሊኮሰኩሳትም ጭምር የሚገባው ምን እንደሆነ ታውቂያለሽ። ስራ መጥላቷ፣ ዲፔንደንት ለመሆን ማሰቧ፣ ሰው ላይ ያው በቃ ስንፍናዋ፣ ቦርሷን ስከፍተው ምንም ብር አለመኖሩ ስታይ፣ ዚፖቹ ሲዝጉ ስታይ ያያ ሊኮሰኩሳት ሚሆን ሲጠበስ ሊሸታት አይገባም። ድህነቷን ማግለል ያለባት ስንፍናዋን ምናምን ምናምን ማለት ነው። ከዛ በተረፈ እየሰራች ያለች ሴት ከሆነች ወይም ደግሞ ሰርታ ጥራ ግራ ጥሩ ስኬት ላይ ያለች ሴት ከሆነች እና መኪና የመግዛት አቅም ላይ ከደረሰች ያኔ እናንተ ጋር መኪና ልገዛ ስትመጣ ዲስካውንት አርጎላት። ከዛ በተረፈ ወንድ ልጅ እንትን ከሌለው እንትን ነው የሚመስለኝ፣ እንትን ከሌለው ምናምን ምን፣ ወንድ ልጅ ለብቻው የገንዘብ እርሻ አለው ሰርቶ ጥሩ ነው ገንዘብን የሚያመጣው መኪና የሚይዘው በዚህ ሰዓት ካልሲ መቀየር በከበደበት ጭራሽ መኪና የሌለው ሰው ምም ትይብናለሽ ገንዘብ የሌለው ወንድ እንዳጠብሽ ይኸውልሽ ምክረ አባቷ ይኸው ተደፋ እንደዚህ አስቡ ሴቶች ወንድ ለመጥበስ ብር የለው ምናም ስትሉ አባታችሁን ወንድማችሁን አጎታችሁን ምናምን አስቧቸው እሺ አትርሷቸውን እሱን ወንድ ናቸው ሁሉም የወደው ልጅ መረቅ ሲባል

እውነትም የኛ ሙሽራ ዘመናዊ ባሏ ነቸቼ አርጋ በራሷ ላይ በቃ በጣም ብልፅፋ በቅጻም

ዳር ዛሬ ተማር ነው ልንገራ። ምን ተማር እዩ? ሁሉ ጊዜ ሽሮ መመገብ ኤች አይቪ ኤድስ ያስይዛል። ታዲያ ምን ችግር አለው? በኮንዶም ትበላለሽ። አንተ ቤቱን፣ አንተ ጎረቤታችን ሚኪ እኮ ሚስቱ ሜላትን ሁሌ እንደሳማት ነው። አንተ ግን ምን እኔም ስለሚለታረን ይስኖሩ ነበር። እኔ ድሮ ገንዘብ ብቻ ማይበረክት ይመስል የነበረ አሁን ቀንም አይበረክትም። ቀኑ መበረከትቷል ነው ምላችሁ እንዴ? መችለታ ቃል አነሳ ሰኞ ዕለት ጎንበስ ብዬ ቀና ስል ዓርብ ሆኗል። ማክሰኞ ረቡዕ ሐሙስ እየት እንደ አላቃችሁ ማንነታቸውን አላውቅም። እውነት ትንሽ ጎንበስ ብ በቆይና ወር ሊሆን ነው። ምንድን ነው የሚበራው ቀኑ? ዶክተሮች የሚጠቀሙበት የማዳመጫ መሳሪያ ምን ይባላል?

ከሶስት ከአራት ከስምንት ከሰባት ስምንት ከሰባ ከስምንት ከአራት ከሶስት ከአራት ሶስት ሶስት ከጫማ አስታወሳችኋት። ነገር ልጅ ሆናችሁ ወደ ኋላ ነው የመለሰ። ሚስጥር አወጣለሁ። በነገርች ላይ አንቺ በጣም የተከበረ ክቡር ዶክተር ቴዲ አፍሮ ምናከብረው ኢትዮጵያዊ የእሱ እህቶች ኤልቤቴልና ህይወት። ኤልቤቴል እኔ ክላስ ሜት ነበረች፣ ሁሌ ኮሚኒቲ ስኩል። ትንሽ ልጅ ነች ማለት ነው። ከዚ ኤልቤቴል ኤ ነበረች እኔ ሲነኝ፣ ከዛ ግን ኤ ሆንኩኝ። አብረን ተምረናል ማለት ነው። ቤተሰቦች የዛሬው ቪዲዮችን ያያሱን ይመስል ነበር። እንዴት ነበር? ሀሳብ አስተያየት በነፃነት ኮሜንት አድርጉኝ። ቪዲዮ ላይክ ያላረጋችሁ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። የደወል ምልክቷም ኦን ማድረጋችሁ እንዳትረሱ፣ አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። ብዙዎቻችሁ ኮሜንት ላይ ጠፋ ጠፋ እያላችሁ ኔ ቪዲዮ ፖስት አሉ ግን አይደርሳችሁም። እሱ ምንድነው? ኖቲፊኬሽን ኦን ስላላረጋችሁ። ሁላችሁም ሆን አድርጉ። በቀጣይ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው